ሰበር ዜና ምሽቱን፣ ሰበር ዜና ተሰምቷል። ህወሀት በትግራይ ኃይል አባላት ላይ የድሮን ጥቃት መፈጸሙን ገለጸም። ህዝባዊ ወያኔ ሐርነት ትግራይ ህወሀት፣ የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ገልጿል። ህወሓት ማምሻውን ባወጣው መግለጫ የትግራይ ክልል ከአፋር ክልል በሚዋሰንበት አካባቢ አርብ ጥቅምት 28 2018 ስለተፈጸመው የድሮን ጥቃት ዝርዝሩን ባይናገርም ጉዳት መድረሱን አመላክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላት ላይ ጉዳት አድርሷል ብሏል መግለጫው። ይህ የድሮን ድብደባ የፕሪቶሪያ ስምምነትን ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብሎታል። አንድ ስማቸው እንዳይገለጽ የጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን እንደተናገሩት የሰው አልባ አውሮፕላኑ ጥቃት የተፈጸመው ከሌሊቱ ዘጠኝ ሰዓት አካባቢ ነው። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ በወታደራዊ ካምፕ ላይ መሆኑን ጨምረው ተናግረዋል። ህወሀት ባወጣው መግለጫ በኃይሎቹ ላይ ጉዳት መድረሱን ብቻ የሚጠቅስ ሲሆን፣ ወታደራዊ ባለስልጣኑ ግን አነስተኛ ያሉት ጉዳት መድረሱን ተናግረዋል። ከኢትዮጵያ መከላከያ ሰራዊት እንዲሁም ከፌዴራል መንግስት ኮሚኒኬሽን ጉዳዮች አገልግሎት በስልክና በጽሁፍ አስተያየት ለማግኘት ቢሞከርም ምላሽ ማግኘት አልተቻለም። ህዝባዊ ወያኔ ሓርነት ትግራይ ባወጣው መግለጫ በትግራይ ህዝብ ሞትና ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ተሻግሯል በማለት ዓለም አቀፉ ማህበረሰብ ተጨማሪ ደም አፋሳሽ የሆኑ እንቅስቃሴዎች እንዳይመጡ የበኩሉን እንዲወጣ ሲል ጠይቋል። ይህ የድሮን ጥቃት በትግራይ ኃይሎች ካምፕ ላይ መድረሱ የተሰማው የአፋር ክልል የትግራይ ኃይሎች ወደ ክልሉ 15 ኪሎ ሜትር ዘልቀው በመግባት ጥቃት መፈጸማቸውን በመግለጽ ከከሰሰ በኋላ ነው። የትግራይ ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። የአፋር ክልል በበኩሉ በጥቃቱ በአካባቢው የሚኖሩ ማህበረሰቦች መፈናቀላቸውን ተናግረዋል። በሰሜን ኢትዮጵያ ለሁለት ዓመታት የዘለቀው ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ከተፈረመ ሦስተኛ ዓመቱን ይዟል። ህጋዊ ፓርቲነቱ የተሰረዘው ህወሀት አርብ ጥቅምት 28 2018 ባወጣው መግለጫ የኢትዮጵያ መንግሥት የፕሪቶሪያ ስምምነትን በመጣስ ጥቅምት 28 ማለዳ የድሮን ጥቃት ፈጽሟል ሲል ከሷል። የአፋር ክልል መንግስት የህወሀት ቡድን ሲል የጠራው ኃይል በክልል ሁለት መጋሌ ወረዳ ውስጥ በምትገኘዋ ቶንሳ ቀበሌ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ረቡዕ ጥቅምት 26 2015 ምሽት ባወጣው መግለጫ ነበረም። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ሐሙስ ጥቅምት 28 2018 ባወጣው መግለጫ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን አስተባብሏል። የአፋር ክልል ይህንን በተመለከተ ያወጣው መግለጫ መሰረተ ቢስ ሲል አጣጣለው። ጊዜያዊ አስተዳደሩ በትግራይ በኩል የሚፈጠር ሁከትም ይሁን አለመረጋጋት እንዲኖር በፍጹም አንፈልግም ሲል ገልጿል። የመጋሌ ወረዳ ዋና አስተዳደር የሆኑት አቶ አብዲ ሼክ በርሃ ኡስማን እንደተናገሩት በሞርተርና በዙ 23 ከባድ መሳሪያዎች ተኩስ መክፈታቸውን የአካባቢው ነዋሪም ተደናግጦ መሸሹን ተናግረዋል። አስተዳዳሪው ከአካባቢው የሸሸው ማህበረሰብ ቁጥር ምን ያህል እንደሆነ አልተናገሩም። ከቅርብ ጊዜ ወዲህ ሕወሓትና የፌዴራል መንግስት አንዳቸው ሌላኛቸውን የፕሪቶሪያ ስምምነት በመጣስ ይከሳሉ። ሰኞ ጥቅምት 24 2018 ከአምስት ዓመታት በፊት በትግራይ ውስጥ በነበረው የሀገሪቱ የሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር ለተሰበሰቡ ከፍተኛ ወታደራዊ መኮንኖች የሀገሪቱ ሰራዊት ጠቅላይ ታማዦር ሹም ባደረጉት ንግግር ህወሀት የፕሪቶሪያ ስምምነትን የሚጥሱ ተደጋጋሚ ተግባራትን ፈጽሟል ሲሉ ከሰው ነበር። ህወሀት ከፕሪቶሪያ ስምምነት በኋላ የሰራቸውን ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸውም ብለው ነበረም። የትግራይ ክልል ጊዜያዊ አስተዳደር ሐሙስ ጥቅምት 23 2018 ባወጣው መግለጫ ላይ የፌዴራሉ መንግስት የፕሪቶሪያ ግጭት ማስቆም ስምምነት በአግባቡ እንዲፈጸም አላስቻለም ሲል ቅሬታውን አቅርበዋል። የትግራይን ጦርነት ያስቆመው የፕሪቶሪያ ስምምነት ተፈረመው ጥቅምት 23 2018 ነበረም። በትግራይና በፌዴራሉ መንግስት መካከል ያለው እጅግ አስፈሪ የሆነ ድባብ አሁን ወደ መጨረሻው የደረሰ ይመስላል። ሰሞኑን ከፍተኛ የሆነ የተኩስ ልውውጥ ውስጥ መግባታቸው እንዲሁም ከፍተኛ የሆነ የድሮን ጥቃት መፈጸሙ የፕሪቶራ ስምምነት ፈርሶ ወደ ጦርነት መገባቱ አይቀሬ ነው እየተባለ ነው። ኖፒስ ኖዋር ፈረንጆቹ የሚሉት ወይም ደግሞ ሰላምም ጦርነትም የለም በሚል መርህ ለሶስት ዓመታት የቀጠለው የትግራይ ነባራዊ ሁኔታ አሁን ከባድ ሁኔታ ውስጥ መግባቱን እያሳየ ይገኛል። አሁን በትግራይና በፌዴራል መንግስት መካከል ከባድ የሆነ ጦርነት ለመቀስቀስ ከቋፍ ላይ መኖሩን ያሳያል። በዚህ አካባቢ ላይ የሚከሰቱ እንቅስቃሴዎች ጦርነቱን የመጀመርም እንዲሁም ጦርነቱን የማስቆምም ሁኔታዎች ይኖራሉ። ህወሃት ምላሽ የሚሰጥ ከሆነ ለድሮን ጥቃቱ ማለት ነው። ከባድ የሆነ ምላሽ ከመንግስት በኩል ይጠበቃል። መንግስትም የሚመልስ ከሆነ ጥቃቱ በከፍተኛ ሁኔታ ተባብሶ ስምምነቱ ፈርሶ ጦርነቱ ዳግም መጀመሩ አይቀሬ ይሆናል ማለት ነው። የትግራይ ክልል ህዝብ ጊዜያዊም ይሁን እፎይታ አግኝቶ ነበረም አሁን የሚፈነዳው ጦርነት የትግራይን ህዝብ ብሎም አጎራባች ማህበረሰቦችን አማራ ክልልና አፋር ክልልን መጉዳቱ አይቀርም እንደ መጀመሪያው ጦርነት ሁሉ ማለት ነው። ሁለቱም ኃይሎች እርስ በርስ እየተካሰሱ ይገኛሉ። ለመንግስት ውግንና ያላቸው የፖለቲካ ተንታኞች ህወሀት ሰላም ፈልጎ አያውቅም፣ ያለፉትን ሶስት ዓመታት ህወሀት የተጠቀመባቸው ስትራቴጂካዊ ወዳጅ ለማፍራትና እንዲሁም የወታደራዊና የሰው ኃይሉን ለማደራጀት ነበር ብለዋል። ህወሀት የፕሪቶሪያ ስምምነት ለመፈረም የተገደደው የመከላከያ ሰራዊቱ ወደ መቀለ ለመግባት ጫፍ ላይ መድረሱ ነው፣ ህልውናው ስላሰጋው ነበር የሰላም ስምምነቱን የተፈራረመው። የስምምነቱ መፈረምን እፎይታ ጊዜ ወስዶ ብዙ ዝግጅቶችን አድርጎ በሰው ኃይልና በመሳሪያ እንዲሁም ስትራቴጂካዊ አጋር የሆኑትን የኤርትራ መንግስትን ጨምሮ ሌሎችም ዓለም አቀፍ አጋሮችን አሰልፎ ሌላ ዙር ጦርነት ለመክፈት ነው የተጠቀመበት ሲሉ ትንታኔያቸውን ይሰጣሉ። ይሁንና የፕሪቶሪያ ስምምነት ከተፈረመ ሶስት ዓመታት አልፈዋል። ባለፉት ሶስት ዓመታት የፕሪቶሪያ ስምምነት በሁለቱም በኩል አልተፈጸመም በሚል ሲካሰሱ ቆይተዋል። የፌዴራሉ መንግስት የትግራይን ኃይል የፕሪቶራ ስምምነት እንዲፈረም አላደረገም ሲል በተደጋጋሚ ሲከስ ቆይቷል። ተፈናቃዮች ወደ ቀያቸው እንዲመለሱ አይፈልጉም፣ የተመለሱትንም ዳግም ያፈናቅላሉ። የታጠቁ ኃይሎች ትጥቃቸውን አስረክበው ወደ ሰላማዊ ህይወታቸው እንዲመለሱ የሚለውን ዲዲአር ተብሎ በስምምነቱ የተቀመጠውን የስምምነቱን አንቀጽ መተግበር አልፈለገም። እንዲሁም የተመለሱትን ዳግም እየመለሰ ወታደራዊ ኃይሉን እያጠናከረ ቆይተዋልም ሲሉ ህወሀትን በተደጋጋሚ ከሰውታል። ህወሀት ዲዲአሩን ተግባራዊ ለማድረግ አልፈለገም። የነበሩትን ሰራዊቶች ከማፍረስ አልፎ ሌላ አዲስ ኃይል እያሰለጠነ በየጊዜው ኃይሉን እያጠናከረ ነው ሲል በፌዴራሉ መንግስት በኩል ጠንካራ ትችት ሲቀርብበት ቆይተዋል። ህዝባዊ ወያኔ ሀርነት ትግራይ የትግራይ ኃይሎች በበኩላቸው የፌዴራሉ መንግስት የፕሪቶሪያውን ስምምነት ለመፈረም ፈቃደኛ አይደለም ሲሉ በተደጋጋሚ ሲወቅሱት ቆይተዋል። ተፈናቃዮች ሙሉ ክብራቸው ተጠብቆ ወደ ቀያቸው እንዲመለሱ የፌዴራሉ መንግስት በፍጹም አይፈልግም፣ እንዲሁም በወረራ የተያዙብን የምዕራብና ደቡብ ትግራይ አካባቢዎች ወደ ትግራይ ክልል አስተዳደር እንዲዋቀሩ ይደረግልን የሚል ጥያቄዎችን የፌዴራሉ መንግስት ለመመለስ በፍጹም አይፈልግም ሲሉ በተደጋጋሚ ሲወቅሱት ቆይተዋል። እርስ በርስ ሲወነጃጀሉ እርስ በርስ ሲጎሻሸሙ የነበሩት እነዚህ ሁለቱ ኃይሎች ዛሬ ቃታ ወደ መሳሳብ ተሸጋግረዋል። ዛሬ እርስ በርሳቸውን ተኩስ በመክፈትና ስምምነቱን በማፍረስ መወነጃጀል ጀምረዋል። የሰሞኑ እጅግ አነጋጋሪ ሁኔታ በምን ላይ እያከትም ይሆናል? ጥበብ ሚዲያ ሁኔታውን እየተከታተለ በፍጥነት ወደ እናንተ የሚያደርስ ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን።